ሰላም ሰላም፣ ውድና የተከበራችሁ ተመልካቾቻችን፣ ዛሬ ጥቅምት ስድስት ወይም ኦክቶበር 16 የዕለቱን የጥቁር ገበያ ምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይዘንላችሁ መጥተናል። ሰብስክራይብ ካላሉ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እየጠየቅን ሀሳብ አስተያየቶን ኮሜንት ላይ፣ ቪዲዮ ላይክና ሼር እንዲረሳ። አሁን ቀጥታ ወደ መረጃዎቹ ላለፉት ሳምንታት በጣም የጨመረው የጥቁር ገበያ ምንዛሬ መረጃ ወይም የሀዋላ መረጃ በዛሬው ዕለት ባልታሰበ ሁኔታ ከፍተኛ ቅናሽ አሳይቶ አግኝተነዋል። ታዲያ መረጃዎቹን አንድ በአንድ እናስደምጣችሁና ሐሳብ አስተያየቶን ኮሜንት ላይ እንጠብቃለን። በዛሬው ዕለት በጥቁር ገበያ አንድ የአሜሪካ ዶላር 160 ብር ከ69 ሳንቲም እየተመነዘረ ነው። ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 147 ብር 65 ሳንቲም ገዝቶ 150 ብር 60 ሳንቲም እየሸጠ ነው። በንግድ ባንክ 141 ብር 59 ሳንቲም ተገዝቶ 144 ብር 43 ሳንቲም በመሸጥ ላይ ይገኛል። አንድ ዩሮ በጥቁር ገቢያ 187 ብር 41 ሳንቲም እየተመነዘረ ነው። ዩሮን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 171 ብር ከ80 ሳንቲም ገዝቶ 175 ብር ከ23 ሳንቲም እየተሸጠ ነው። በንግድ ባንክ 164 ብር ከ35 ሳንቲም ተገዝቶ 167 ብር ከ64 ሳንቲም በመሸጥ ላይ ነው። አንድ የስዊዝ ፍራንክ በጥቁር ገቢያ 202 ብር ከ1 ሳንቲም እየተመነዘረ ነው። የስዊዝ ፍራንክን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋጋም ባንክ ነው። 183 ብር ከ80 ሳንቲም ግስቶ 187 ብር 48 ሳንቲም እየሸጠ ነው። በንግድ ባንክ 173 ብር ከ54 ሳንቲም ተገስቶ 177 ብር ከ01 ሳንቲም በመመንዘር ላይ ይገኛል። አንድ የካናዳ ዶላር በትቁር ገቢያ 114 ብር 45 ሳንቲም እየተመነዘረ ነው። የካናዳ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ እናት ባንክ ነው። 103 ብር ከ25 ሳንቲም ገዝቶ 105 ብር ከ31 ሳንቲም እየተሸጠ ነው። በንግድ ባንክ 99 ብር ተገዝቶ 100 ብር ከ98 ሳንቲም በመሸጥ ላይ ይገኛል። አንድ የአውስትራሊያን ዶላር በጥቁር ገበያ 104 ብር ከ23 ሳንቲም እየተመነዘረ ነው። የአውስትራሊያ ዶላርን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አባይ ባንክ ነው። 94 ብር ከ39 ሳንቲም ግስቱ 96 ብር ከ27 ሳንቲም እየተሸጠ ነው። በንግድ ባንክ 91 ብር ከ04 ሳንቲም ተግስቱ 92 ብር ከ86 ሳንቲም በመሸጥ ላይ ነው። አንድ የቻይና ዩዋን በጥቁር ገበያ 22 ብር ከ55 ሳንቲም እየተመነዘረ ነው። የቻይና ዩዋንን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ወጋገን ባንክ ነው። 20 ብር ከ62 ሳንቲም ግስቱ 21 ብር ከ03 ሳንቲም እየተሸጠ ነው። በንግድ ባንክ 19 ብር ከ46 ሳንቲም ተገዝቶ 19 ብር ከ85 ሳንቲም በመሸጥ ላይ ይገኛል። አንድ ፓውንድ በጥቁር ገበያ 215 ብር ከ31 ሳንቲም እየተመነዘረ ነው። ፓውንድን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ አቢሲኒያ ባንክ ነው 197 ብር ከ78 ሳንቲም ተገዝቶ 201 ብር ከ74 ሳንቲም እየተሸጠ ነው። በንግድ ባንክ 185 ብር ከ10 ሳንቲም ተገዝቶ 188 ብር ከ80 ሳንቲም በመሸጥ ላይ ይገኛል። አንድ የኩዌት ዲናር በጥቁር ገበያ 524 ብር ከ78 ሳንቲም እየተመነዘረ ነው። አንድ የዩናይትድ አረብ ኤምሪስ ድርሃም ወይም የዱባይ ድርሃም በጥቁር ገበያ 43 ብር ከ74 ሳንቲም እየተመነዘረ ነው። የዱባይ ድርሃምን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው። 41 ብር ከ07 ሳንቲም ግዝቶ 41 ብር ከ89 ሳንቲም እየተሸጠ ነው። በንግድ ባንክ 38 ብር ከ55 ሳንቲም ተገዝቶ 39 ብር ከ32 ሳንቲም በመሸጥ ላይ ይገኛል። አንድ የሳውዲ ሪያል በጥቁር ገበያ 42 ብር ከ82 ሳንቲም እየተመነዘረ ነው። የሳውዲ ሪያልን በከፍተኛ ዋጋ እየመነዘረ የሚገኘው ባንክ ሂጅራ ባንክ ነው 39 ብር ከ89 ሳንቲም ገዝቶ 40 ብር ከ69 ሳንቲም በመሸጥ ላይ ነው። አንድ የኦማን ሪያል በጥቁር ገበያ 417 ብር 98 ሳንቲም እየተመነዘረ ነው። አንድ የጆርዳን ዲናር በጥቁር ገበያ 226 ብር 60 ሳንቲም በመመንዘር ላይ ይገኛል። አንድ የባህሬን ዲናር በጥቁር ገበያ 426 ብር 19 ሳንቲም በመመንዘር ላይ ይገኛል። አንድ የቱርክ ሊሬ በጥቁር ገበያ 3 ብር ከ83 ሳንቲም እየተመነዘረ ነው። የዛሬው ዕለታዊ የምንዛሬ መረጃ ከባንክም እንዲሁም ከጥቁር ገበያ ይህን ይመስል ነበር። እስከ መጨረሻው ድረስ የተከታተላችሁን ስለሆነ ከልብ እያመሰገንን በዚያ በቃን። መልካም ጊዜ፣ መልካም ቀን